ምስጉን ነው የተመሰገነ፣ ባርያውን እኔን ይቅር ያለ ይመስገን፣ ይመስገንልኝ ጎጆዌን አምላክ ሞላልኝ። ነው! ምስጉን ነው የተመሰገነ ባሪያውን እኔንቅር ያለ ይመስገንልኝ፣ ጎጆዬ አምላክ ሞላልኝ። እጅ ሰፊ እንደሆነ አውቃለሁ ጌታ የጎደለው ይድረስ ምስጋናዬ ያጣዎትን ካንተ አገኛለው፣ ሁሉም ነገር ለበቆም እያለው ያጣዎትን ካንተ አገኛለው፣ ሁሉም ነገር ለበቆም እያ ምስጉን ነው የተመሰገነ ባርያውን እኔኔ ቅር አለ ይመስገን ይመስገንልኝ፣ ጎጆዬን አምላክ ሞላልኝ። ማቄን ቀደደ ደስታ አስታጠቀኝ፣ ባዶ የነበረው ሁሉ ተሰጠኝ። ሰጪም ነሽ እግዚአብሔር ብቻ ነው፣ የሰው ድርሻ በር ማንኳኳት ነው። ሰጪም ነሽ እግዚአብሔር ብቻ ነው፣ የሰው ድርሻ በር ማንኳኳት ነው። ምስጉን ነው የተመሰገነ ባርያውን እኔ እኔኒቅርያለ ይመስገን ይመስገን እንደየ ጎጆዬን አምላክ ሞላን እገፋለው እንጂ እኔ አልጨነግም መሰረት ያንተ ቀቷልና ወጥም ስትሰጠ የሚታየውን እንዳትነሳ የዘላለሙን ስትሰጠ የሚታየውን እንዳትነሳ እዘላለሞን ልልልልል ምስጉን ነው የተመሰገነ። ባርያውን ባርያውን እኔ ኔ ቅር ያለ መስገን ይመስገንልኝ፣ ጎጮዬ አምላክ ሞላልኝ። ምስጉን ነው ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ፣ ጎጆዬ አምላክ ሞላልኝ። ቢሰጣ ያልቅበት ለጋስ ክቡር ጌታ ሁሉን ከወነልኝ በልዩ ችሎታ። ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና። ድሆች ስኖን ሉሃለንና እግዚአብሔር ይድረሰው ምስጋና። እጃቸው ምስጉን ነው የተመሰገነ ባርያዎን ለእኔሊቅር አለ ይመስገን ይመስገንልኝ ጎጆዬ አምላክ ሞላልኝ። ምስጉን ነው ምስጉን ነው የተመሰገነ ባሪያውን እኔ ንቅር አለ ይመስገን ይመስገንልኝ፣ ጎጆኤ አምላኮላለኝ አባባ ተክለ ሃይማኖት አቡየ አባባ ተክለ ሃይማኖት አቡየ በለኔ በለኔ ወልድየ በለን ነይ በለን ነይ ወልድያ አባባ ተክለ ሃይማኖት አቡዌ አባባ ተክለ ሃይማኖት አቡዌ በለን ወልድያ በለን እንኳን ሰው ምድሪቱን አባባ ቶማ ያሳድሪም አምላከ ተክልዬ አባባ ያፍራላውቅ አባባ ምድራዊው መላክነ አባባ የቴሳ አንበሳ አባባ ለደብረ ሊባኖስ አባባ አንተን ሞገሷ ገሷ ልልልልልል አባባ ተክለ ሃይማኖት

ተሰጠ ክብር አባባ ተክለ ሃይማኖት አቡሄ አባባ ተክለ ሃይማኖት አቡሄ በለኔ በለኔ ወልድ በለኔ በለኔ ወልድ አባባ አባቴ ልሃልው አባባ ልጅ ሆይ በለኝ አባባ ያባትና የልጅ አባባ ፍቅሬ ይጽናልኝ አባባ ንፍሮ ሀተትቼ አባባ ካምራ ይቻለው አባባ እባብና ግንጦ

ጸሎተኛው ቅዱስ አባ ተክለ ሃይማኖት ክንፍን ተሸልም እንደ ሰማይ መላክ ክንፍን ተሽልም አዋርያው መነብሴ የመረቆ ስላሴ አዋርያው መነብሴ የወጥቶ ስላሴ አስተበቃ ተክለዬ ለነፍሴ ዋስተ በቃ ሆና እክለ ተክለአብ ለነፍስ ብራናው ሲገልጥ ገድለ ተክለ ሃይማኖት ከሰው ልጅ ልቦና ይወጣ አጋንንት የቅዳሴ እጣን ሲወጣ ከዋሻው ምድርን ይባርካል ጸሎተ ምሕላ ምድርን ይባርካል ጸሎት አዋርያው መነፍሴ የመረጦ ስላሴ አዋረያው መነፍሴ የመረጡ ስላሴ ዋስተበቃ ሆና ተክልዬ ለነፍሴ ተክለአብ ለነፍሴ የኢትዮጵያን ምድር አረስከው በመስቀል ጭንጫው ፈራረሰ ተዘራ በትወንጌል ትናንት የዘራኸው ዛሬ ለኛ ሆኗል አማልደን ተክልዬ ብለን ተማዝመናል አማልደን ተክልዬ አዋርያው መነፍሴ የመረቆ

ነፍሴ የመረጠ ስላሴ ዋስ ተበቃውና ተክልዬ ለነፍሴ ተክለ አብ ለነፍሴ የኢትዮጵያን ምድር አረስከው በመስቀል ጭንጫው ፈራረሰ ተዘራ በወንጌል ትናንት የዘራኸው ዛሬ ለኛ ሆኗል።